ሰላም፣ ጤና ይስጥልን። የተከበራችሁ አድማጮቻችን ከማሻ ኤፍኤም 38 የሳምንቱን አበይት ዜናዎችን ወደ እናንተ እናደርሳለን። ከዜናዎቹ ጋር ልጅ አለማሞ ነኝ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክር ቤት በገቢ አሰባሰብ እንዲሁም በሰላምና ጸጥታ ስራዎች አፈጻጸም ዙሪያ የሕዝብ አስተያየት መስጫ መድረክ በዚህ ሳምንት በሸካ ዞን ቴፒ ከተማ ተካሂዷል። የሸካ ዞን ምክር ቤት ምክትል አፈ ጉባኤ ወይዘሮ ደብሪቱ ዳችቶ የዞኑን ሕዝብ ልማት ተጠቃሚነትን ለማረጋገጥ እየተመዘገቡ ያሉ ስኬቶችን ለማስቀጠልና ጉድለቶች እንዲታረሙ መሰል አይነት የሕዝብ ውይይት መድረክ መካሄዱ ትልቅ አስተዋጽኦ እንዳለው ገልጸዋል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ገቢዎች ቢሮ ኃላፊ ወይዘሮ የወይዘሮ ህይወት አሰግድ በ2017 የበጀት ዓመት አስር ወራት ውስጥ የገቢ አፈጻጸም ሪፖርት ባቀረቡበት ወቅት የሰው ኃይል እጥረት ደረሰኝ ከመጠቀም አኳያ ክፍተቶች መኖር፣ የካሽ ሪጅስተር ማሽን እጥረትና ሌሎች ችግሮች ለእቅድ ስኬት ማነቆ እንደሆነ አመላክቷል። በክልሉ የገቢ አሰባሰብ ስርዓትን ለማሻሻል የተለያዩ አዋጆችንና ህጎችን በማውጣት ውጤታማ ተግባራት እየተከናወነ እንደሚገኝ የገለጹት የቢሮ ኃላፊዋ በዚህም በ2017 በጀት ዓመት ከ10 ቢሊዮን ብር በላይ ገቢ ለመሰብሰብ ታቅ ተጠቅሎ እየተሰራ ይገኛል፣ ብለዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ሀብታም አለሙ በበኩላቸው በዞኑ ሰላምና ጸጥታ መምሪያ በ2017 በጀት ዓመት ዘጠኝ ወራት ውስጥ የተከናወኑ አፈጻጸም ሪፖርት ባቀረቡበት ወቅት አልፎ አልፎ የሚከሰቱ ዝርፊያዎችንና ህገ ወጥ የጦር መሳሪያ ዝውውርን ከመከላከል አንጻር ትኩረት ሊደረግ እንደሚገባ ገልጸዋል። በውይይቱ ላይ የተሳተፉ አካላት በሰጡት አስተያየት በዞኑ የገቢ አሰባሰብ እንዲሁም በሰላምና ጸጥታ ከፈተታ ስራዎች ዙሪያ የምስተዋሉ ችግሮችን በመቅረፍ የህዝብን የልማትና የመልካም መስተዳደር ጥያቄዎችን መመለስ እንደሚገባ ተናግረዋል። ከመድረኩ በተነሱ ሀሳቦችና አስተያየቶች ዙሪያ የክልልና የዞን ባለድርሻ አካላት ምላሽና ማብራሪያ ተሰጥቶ ውይይቱ ተጠናቋል ሲል ባልደረባችን አስቻለው አየለ ዘግበዋል። የሞቻ ዲሞክራሲያዊ ፓርቲ ሞዴፓ ትብብርና መቻቻል ለጋራ ሀገረ መንግስት ግንባታ በሚል መሪ ቃል ሶስተኛ ጠቅላላ ጉባኤውን በሸካ ዞን ማሻ ከተማ አካሂዷል። ከሌሎች የሀገሪቱ ፓርቲዎች ጋር በመሆን ለህዝቡ ተጠቃሚነት ተግቶ እንደሚሠራና በሀገሪቱ ነጻ የምርጫ ምህዳር እንዲጠናከር የበኩሉን እንደሚወጣ በዚህ ሳምንት ገልጸዋል። ዘገባው የወንድማገኝ ገሪቶ ነው። ተጨማሪ አለው። በጉባኤው የፓርቲውን የስራ አፈጻጸም ሪፖርት ያቀረቡት የፓርቲው ፕሬዝዳንት አቶ ብርሃኑ ዘለቀ ሞዴፓ እንዲመሰረት በርካታ ገፊ ምክንያቶች እንደነበሩ ገልጸው አሁንም ለህዝቡ የህገ መንግስታዊ መብት መከበር በጋራ መስራት ይገባል ብለዋል። የሕዝብ ለህዝብ ግንኙነት በማጠናከር በአካባቢው የሚገኘውን የተፈጥሮ ሀብት በአግባቡ መጠቀም እንደሚገባ ተናግረው ከአቻ የፖለቲካ ፓርቲዎች ጋር በቅንጅት በመስራት በሀገር ደረጃ ውጤታማ ለውጥ ለማስ መዝገብ ትኩረት ሰጥተን መስራት አለብን ብለዋል። ከሌሎች የሀገሪቱ ፓርቲዎች ጋር በመሆን ለህዝቡ ተጠቃሚነት ተግተው እንደሚሰሩ ጠቁመው በሀገሪቱ ነፃ የምርጫ ምህዳር መጠናከር እንዳለበት፣ እንዲሁም ከአስተዳደር ወሰን ጋር ተያይዞ የሚታዩ ችግሮችን በመቅረፍ ቀጣይ የሚደረገው ምርጫ ውጤታማ እንዲሆን እንተጋለን ብለዋል። አባቶቻችን ጠብቀው ያቆዩትን ደን ጠብቀን ለመጪው ትውልድ ለማስተላለፍ ሁላችንም በጋራ መስራት አለብን ያሉት አቶ ብርሃኑ ፓርቲው ከተመሰረተ ወዲህ በዚህ ረገድ በርካታ ስራዎችን እየሰራ መቆይቱን ገልጸዋል። በመድረኩ ላይ የተገኙት የተለያዩ የፖለቲካ ፓርቲዎች ከፍተኛ አመራሮች የሞቻ ዲሞክራሲያዊ ፓርቲ እያደረገ ያለው እንቅስቃሴና ቀጣይ በጋራ መስራት የሚያስችሉ ጉዳዮች ላይ ሀሳባቸውን አስቀምጠዋል። የቀረበውን ሪፖርት መነሻ በማድረግ በመድረኩ ላይ የተገኙት የፓርቲው አባላትና ሌሎች ባለድርሻ አካላት ሀሳብና አስተያየት በማንሳት ሰፊ ውይይት ተደርጓል። በጉባኤው የተሻሻለው መተዳደሪያ ደንብ በማጽደቅ ፓርቲው ከምስረታው ጀምሮ እስካሁን ያከናወናቸው የስራ ሪፖርት በማድመጥ እንዲሁም የአመራርና ቁጥጥር ኮሚሽን ምርጫ በማካሄድ ቀጣይ አቅጣጫ ተቀምጧል። በአንድራቻ ወረዳ በተለያዩ የግብርና ልማት ስራዎች የተሰማሩ አርሶ አደሮች ውጤታማ መሆናቸውን ተናገሩ። በዚሁ ሳምንት በአንድራቻ ወረዳ ጨገቻ ቀበሌ፣ ጉምቢ ካቻ መንደር ከሌማት ትሩፋት ተግባራት አንዱ የሆነው የማር መንደር በባለ ድርሻ አካላት ምልከታ ተደርጓል። ዘገባው የሸካ ዞን መንግስት ኮሚኒኬሽን ነው። ትዕግስት በዛብህ ተጨማሪ አላት። በቀበሌው ትኩረት ከተሰጠባቸው የሌማት ትሩፋት ተግባራት አንዱ የማር መንደር ሲሆን ይህም ውጤታማነቱ ከጊዜ ወደ ጊዜ እየጨመረ በመምጣቱ ተጠቃሚ መሆናቸውን አርሶ አደሮቹ ተናግረዋል። የሸካ ዞን ግብርና አካባቢ ጥበቃ ህብረት ስራ መምሪያ ምክትል ኃላፊና የእንስሳትና አሳ ሀብት ልማት ዘርፍ ኃላፊ አቶ አረጋሃኝ አለሙ አገራዊ የሌማት ትሩፋት መርሃ ግብርን ተከትሎ በዞኑ ዘርፈ ብዙ ተግባራት እየተከናወኑ መሆኑን ተናግረዋል። የበጋ መስኖ ስንዴን ጨምሮ በሌማት ትሩፋት የማር መንደር፣ የቀይ ስጋ መንደር፣ የወተትና የዶሮ መንደር ተለይተው በልዩ ትኩረት እየተሰራ መሆኑን አንስተዋል። ዞኑ ለማር ምርት ምቹ ሥነ ምህዳር ያለው ከመሆኑ ጋር ተያይዞ እምቅ የማር ምርት የሚመረትበትና በየዓመቱ ከ3500 ቶን በላይ የማር ምርት ለማዕከላዊ ገበያ የሚቀርብበት መሆኑን ተናግረዋል። ጨገቻ ቀበሌ ጉንቢካቻ ካቻ የማር መንደር ከ20 በላይ ንብ አናቢዎች መካከል አቶ ወርቁ ዳሾ አንዱ ሲሆኑ በምርቱ ከራሳቸው ባለፈ ልጆቻቸውንም ወደ ከፍተኛ የትምህርት ተቋም በመላክ ማስተማር ላይ መሆናቸውን ገልጸዋል። ከአንድ ዘመናዊ የማር ቀፎ እስከ 35 ኪሎ ግራም የሚጠጋ ጋ የማር ምርት በማግኘት ላይ መሆናቸውን እና በአሁኑ ሰዓት ከ18 በላይ ከሚሆኑ የንብ ቀፎዎች ማር እያገኙ መሆናቸውን ተናግረዋል። በቀበሌው በዘመናዊ የንብ ማነብ ስራ ላይ ተሰማርተው ውጤታማ ከሆኑ አርሶ አደሮች መካከል አቶ አለሙ ኃይሌ አንዱ ሲሆኑ፣ ቀደም ሲል ባህላዊ አሰራርን ተከትለው ከሚያገኙት ይልቅ አሁን ላይ ተጠቃሚነታቸው መጨመሩን ተናግረዋል። እንደ አርሶ አደሩ ገለጻ በአንድ የማር ምርቱ ወቅት እስከ አራት መቶ ኪሎ ግራም የማር ምርት በማግኘት ላይ መሆናቸውን ተናግረው የገቢ አቅማቸውም ከጊዜ ወደ ጊዜ እየተሻሻለ መሆኑን ገልጸዋል። ለመንገድና ድልድይ ግንባታ የዲዛይን ስራዎች ተገቢውን ትኩረት በመስጠት የፕሮጀክት ውጤታማነትን ማረጋገጥ እንደሚገባ ተመላክተ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የመንገዶች ባለስልጣን መስሪያ ቤት በክልሉ በአማካሪ ድርጅቶች የተሰሩ የመንገድና የድልድይ ፕሮጀክቶች ጥናትና ዲዛይን ስራ ሪፖርት በዚሁ ሳምንት በቦንጋ ከተማ ገምግሟል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። ተጨማሪ ያለን በዲዛይን ግምገማው መድረክ ላይ ተገኝተ ለማህበረሰቡ መልእክት ያስተላለፉት የባለስልጣኑ ዋና ዳይሬክተር ኢንጂነር አብድዩ መኮንን ለመንገድና ድልድይ ግንባታ የዲዛይን ስራዎች ተገቢውን ትኩረት በመስጠት የፕሮጀክቶች ውጤታማነትን ማረጋገጥ እንደሚገባ ተናግረዋል። የአንድን ፕሮጀክት ግንባታ ውጤታማነት ለማረጋገጥ የጥናትና ዲዛይን ተግባር የጎላ ድርሻ እንዳለው የገለጹት ዋና ዳይሬክተሩ የጊዜና የሀብት ብክነት በመቀነስ ፕሮጀክቶች በተያዘላቸው የጊዜ ሰሌዳ እንዲጠናቀቁ ለማስቻል ለጥናትና ዲዛይን ተግባር ትኩረት ሊሰጥ ይገባል ብለዋል። በባለስልጣን መስሪያ ቤት በሚገኙ ዲስትሪክቶች በርካታ የመንገድና የድልድይ ግንባታ ስራዎች በበጀት ዓመቱ በነቃ የህብረተሰብ ተሳትፎ መከናወናቸውን የገለጹት ኢንጂነር አብዲዩ፣ ይሁን እንጂ በክልሉ ሰፊ የመሰረተ ልማት ክፍተት ያለበት በመሆኑ የብስንነት የማሽነሪ ጥገናና የግንባታ ግብዓት እጥረት ለዘርፉ ውጤታማነት ማነቆ መሆኑን ያነሱት ዋና ዳይሬክተሩ የህብረተሰቡን የልማት አቅም በማቀናጀት የክልሉን አቅም ታሳቢ ያደረገ የልማት ተደራሽነትን ለማሳደግ እየተሰራ ይገኛል ብለዋል። ውጤታማ የጥናትና ዲዛይን ጊዜና ገንዘብ ከመቆጠባሽ ሀገር በግንባታ ወቅት ሊያጋጥሙ የሚችሉ ችግሮችን በመቅረፍ ፕሮጀክቶች በተያዘላቸው የግንባታ ጊዜ ተጠናቀው ለአገልግሎት እንዲበቁ እንደሚያደርግ የገለጹት የመድረኩ ተሳታፊዎች ተግባሩ ተጠናክሮ እንዲቀጥልም ጠይቀዋል። በክልሉ በተለዩ 15 የመንገድና 12 የድልድይ ፕሮጀክቶች ላይ በአማካሪ ድርጅቶች የተሰሩ የጥናትና ዲዛይን ሥራዎች ሪፖርት ቀርበው ተገምግመዋል። በመድረኩ አማካሪ ድርጅቶች፣ የክልሉ የገጠር መንገድ የዲስትሪክት ስራ ኃላፊዎችና ባለሙያዎች እንዲሁም ሌሎች ባለድርሻ አካ አካላት ተሳትፈዋል። የሚገባ ተገለጸ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የምግብ ስርዓትና ስርዓተ ምግብ ብዙሃን ሴክተር በዚሁ ሳምንት የዘጠኝ ወራት የአፈጻጸም ግምገማ ተደርጓል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። በዛብህ ታደሰ ተጨማሪ አለው። በአፈጻጸም ግምገማው የተገኙት የክልሉ ርዕሰ መስተዳደር ልዩ አማካሪ አቶ ንጉሴ ወልደ ጊዮርጊስ በአይምሮ የበለጸገ ትውልድ እንዲፈጠር የምግብ ዋስትናን ማረጋገጥና ያልተመጣጠነ አመጋገብን ማሻሻል በቅንጅት መስራት ይገባል ብለዋል። በምግብ ስርዓትና በሰቆጣ ቃል ኪዳን የሚከናወኑ ተግባራት በክልላችን የህጻናትን የመቀንጨር ምጣኔ ለመቀነስ አይነተኛ የመፍትሄ አቅጣጫ ተደርጎ እየተሰራ መሆኑን የገለጹት አቶ ንጉሴ ተባባሪ ተቋማት ተግባሩን በሚፈለገው መንገድ ውጤታማ እንዲሆን የጀመሩትን ተግባር ማጠናከር እንደሚገባቸው ገልጸዋል። ተግባሩ በመንግስት ባለቤትነት የሚመራ መሆኑን ታሳቢ በማድረግ የክልሉ መንግስት የምግብ ስርዓትና ስርዓተ ምግብን የሚመራ ካውንስል በማቋቋም እየተሰራ መሆኑን በማንሳት በክልሉ አ አሁንም ትኩረት በመስጠት ባልተቋቋሙባቸው አካባቢዎች ካውንስሉን ማቋቋም ይገባል ብለዋል። በዚህም በአእምሮ የበለጸገ ዜጋ የመፍጠር ጉዳይ ዋና ተግባር በመሆኑ የማህበራዊ ኢኮኖሚያዊና ፖለቲካዊ እንቅስቃሴዎች ላይ ተወዳዳሪና በቂ እውቀትና ክህሎት ብሉ። የምግብ ስርዓትና ስርዓተ ምግብ አስተባባሪ አቶ ማቴዎስ ማልዳዬ በበኩላቸው የምግብ ስርዓትና ስርዓተ ምግብ እንደ ሀገር በሁሉም ክልሎች እየተተገበረ ያለና በማህበረሰብ ውስጥ የምግብ ዋስትና ችግሮችንና ያልተመጣጠነ ሥልጠና አመጋገብን ለመከላከል ይቻል ዘንድ በብዝሃ ሴክተር እየተሰራ ያለ ቁልፍ ተግባር መሆኑን ተናግረዋል። ከአምስት ዓመት በታች የሆኑ ሕፃናትን በ2313 የመቀንጨር ምጣኔ ለመቀነስ ከሁለት ዓመት በታች የመቀንጨር ምጣኔን ወደ ዜሮ ለማውረድና ሁሉም የማይበረሰብ ክፍሎች የተሰባጠረ አመጋገብ እንዲኖራቸው ለማስቻል ባለፉት ዘጠኝ ወራት በርካታ ስራዎች ሲሰሩ ቆይተዋል ብለዋል። በክልላችን የምግብ ስርዓትና ስርዓተ ምግብ እንዲሁም የሰቆጣ ቃልኪዳን ተግባራት እስከ ማህበረሰብ ድረስ ለአራት ተከታታይ ዓመት እየተሰራ መቆየቱንና ለውጦች መኖራቸውን አቶ ማቴዎስ ገልጸዋል። በምግብ ስርዓትና ስርዓተ ምግብ ፕሮግራም ከክልል ጀምሮ እስከ ቀበሌ ደረጃ የምግብና ስርዓተ ምግብ አማካሪ ምክር ቤት በማቋቋም በባለቤትነት በ17 ወረዳዎች በ124 ቀበሌዎች ስራው እየተመራ ይገኛል ሲሉም ተናግረዋል። በቤተሰብ ደረጃ በእርሻ ምርት በስርዓተ ምግብ የበለጸገ ምርትን በማምረት ከእርሻ እስከ ገበታ ያለውን አመጋገብ የተሰባጠረ በማድረግ ደህንነት እና ኋላ ቀርና ትኩረት የሚሻ ጉዳይ መሆኑንም አንስተዋል። በዚህ የአፈጻጸም ግምገማ በበጀት ዓመቱ በ9 ወራት በምግብና ስርዓተ ምግብ ፕሮግራም የተከናወኑ ተግባራት ሪፖርት ቀርቦ ተሳታፊዎች በሪፖርቱ መነሻ በተነሱ ጠንካራና ደካማ ጉዳዮች ላይ በቀጣይ አትኩሮት ሊሰጥ እንደሚገባም አንስተዋል። የቴክኒክ ኮሚቴና ፎካሎች ተግባራቸውን መወጣት፣ የማቺንግ ፈንድ በተገቢው መመደብ፣ የሪፖርት አላላክ በጊዜና ጥራቱ የተጠበቀ እንዲሆን ሁሉም የበኩሉ መወጣት እንደ

ወጣቶች ለሀገራቸው ሰላም መረጋገጥና ለአካባቢያቸው ደህንነት መጠበቅ የበኩላቸው እንዲወጡ ተጠየቀ። ማህበራዊ ሚዲያን ለበጎ ዓላማ ብቻ መጠቀም እንደሚገባ አንዳንድ ያነጋገርናቸው የማሻ ከተማ ነዋሪዎች ገልጸዋል። ዘገባው የበዛብህ ታደሰ ነው። ተጨማሪ አለው። ዓለም አቀፍ የቴክኖሎጂ እድገት ሂደትን ከራሳቸው ተጨባጭ ነባራዊ ሁኔታ ጋር በማጣጣም አብዛኞቹ የዓለም ሀገራት አዎንታዊ እድገትን ያስመዘገቡ ሲሆን፣ በተቃራኒው ደግሞ ቴክኖሎጂውን በተገቢው መንገድ ማስተዳደርና መጠቀም ባለመቻላቸው ቴክኖሎጂው መልሶ ጦስ የሆነባቸውም ጥቂት የሚባሉ አይደሉም። እንደ አፍሪካና እንደ ሀገራችን ወቅታዊ ሁኔታ መሰል የቴክኖሎጂ አሉታዊ ዳፋዎች ከብዙሀን መገናኛዎችና ከማህበራዊ ሚዲያ መስፋፋት ጋር ተያይዞ በአጠቃቀም ስህተት የሚፈጠሩ የእይታ መዛነፎች ያስከተሏቸው ሰብአዊና ቁሳዊ ሰራዎች የሚዘነጉ አይደሉም። ማህበራዊ ሚዲያ በአጭር ጊዜ በቢሊዮኖች ለሚቆጠሩ ዜጎች መረጃን በማድረስ ዓለምን ወደ አንድ መንደር ማምጣት አስችሏል። በተቃራኒው ደግሞ በአግባቡ መጠቀም ባለመቻሉ ከፍ ያለ ተጽዕኖ እያሳደረ እንደሆነ ተደጋግሞ ይጠቅሳል። ከዚህ አንጻር ወጣቶች ለሀገራቸው ሰላም መጠበቅና ለአካባቢያቸው ደህንነት ማህበራዊ ሚዲያን በምን መልኩ ለሀገር ትልቅ አስተዋጽኦ የሚያበረክት ነው? ማህበራዊ ሚዲያ በአግባቡ ስንጠቀመው ለአካባቢ እድገት፣ ለአካባቢ ለውጥ እንዲሁም ለሀገር ኢኮኖሚ እድገት የሚያመጣ ጭምር ነው። ማህበራዊ ሚዲያ በመሰረቱ ሁለት አይነት ጥቅምም ጉዳትም አለው። እሱ አጠቃቀም ይወስናል ነው ማህበራዊ ሚዲያ በሰዎች መካከል ያለውን መተጋገዝ ለማዳበር አካባቢን ለማስተዋ ገኝም ገልጸዋል። ከዚህ በፊት በተለያዩ አካባቢዎች ተደብቆ የነበሩ ቅርሶች ነበሩ። እነሱን ልናይችለናል ችለናል ነገዳ በመንግስትም ይሁን በመንግስት ስታዊ ባልሆኑ አካላት ሲሰሩ የነበሩ የልማት ስራዎች ነበሩ። እነሱን ልናይ ችለናል እና በአውንታዊ ጎኑ ያንን ወስደናል። አልፎም መተን እንደ ዞናችን ስናይ ጥሩ ጥሩ መልካም የሆኑ ነገሮችን መልካም የሆኑ እንቅስቃሴዎችን አይተናል። የሰው ነፍስ እስከ ማዳን ድረስ መሰረተ ልማት ከመንግስት ጋር ተጋግዞ እስከመገንባት ድረስ ሶሻል ሚዲያዎችን ለቢዝነስ ወይም ለኢኮኖሚ እድገት ጭምር እየተጠቀመበት ነው ያለው። ነገር ግን ስንቶቻችን በዛ መሀል ገባን ስንል አብዛኛውን ተጠቃሚ ያለና ነው የማህበራዊ ሚዲያ አጠቃቀም ጉለት ከነባር ባህላችንና እምነታችን ያፈነገጡ ግጭት ቀስቃሽ መረጃዎችን እንድንመለከት አስገድዶናልን ይላሉ ነዋሪዎቹ። አንድ ቦታ ላይ ቁጭ ብለ ጥቂት ጽፈ የምትለቃቸው ነገሮች ሀገርን ያተራምሳሉ፣ ህዝብ ለህዝብ ያጋጫል፣ እንዲሁም ደግሞ አካባቢ ላይ ያሉ ሰላምን ጭምር የሚያናጋበት ሁኔታ። የቴክኖሎጂ እድገትን ተከትሎ የማህበራዊ ሚዲያ አጠቃቀም ላይ የሚስተዋሉ ክፍተቶችን ለማረም የሚመለከታቸው ባለድርሻ አካላት የበኩላቸውን እንዲወጡ ጠይቀዋል። የማህበራዊ ሚዲያ አጠቃቀም ጉድለት በግለሰቦች መካከል ያለውን መስተጋብር የምንሄድ በመሆኑ በአግባቡ ካልተያዘ በግለሰብ በቡድንና በአገር ላይ የሚያስከትለው ተጽዕኖ ከፍተኛ መሆኑን በመግለጽ ምክረ ሀሳባቸውን ነግሰዋል። እንደ ባለሙያም እንደ መንግስትም እንደ ቤተሰብ የሚለውን እንግዲህ ከቤተሰብ ጀምሮ ወላጆች ልጆቻቸውን ማህበራዊ ሚዲያን ሲጠቀሙ ሞባይልን ገዝቶ ሲሰጡ አጠቃቀም ቴሌቪዥንን ሲጠቀሙ መጠን ሊኖረው ይገባል የሚል ሀሳብ አለኝ። መጠን አለው ጊዜ አለው። ኢቫሉዌት እያደረጉ መሄድ አለባቸው። ልቅ ማድረግ የለባቸው። ሞባይል ገዝቶ መስጠት ብቻ ሳይሆን ምን እንደሚሰሩበት፣ ምን እንደሚያደርጉበት መቆጣጠር መቻል ያለባቸው። ተማሪዎችና ወጣቶች ደግሞ ለትምህርታቸው ለትምህርታቸው አላማ በይበልጡም ቢጠቀሙት ጠቀሜታው የጎላ ነው። በመኸር ወቅት እርሻ 21 ሚሊዮን ሄክታር መሬት በሰብል በመሸፈን ግን 690 ሚሊዮን ኩንታል ምርት ለማግኘት መታቀዱን የግብርና ሚኒስቴር ዶክተር ግርማ አመንቴ በዚሁ ሳምንት ገልጸዋል። የግብርና ሚኒስቴሩ በበልግ ወቅት 34 ሚሊዮን ሄክታር መሬት በዘር በመሸፈን በተሳካ ሁኔታ መጠናቀቁን ገልጸው በዚህም ሰብልተኛ አርሶ አደር ማሳዎች እና በኢንቨስትመንት ሰፋፊ እርሻዎች በአጠቃላይ 21 ሚሊዮን ሄክታር መሬት በሰብል ለመሸፈን ዝግጅት መደረጉን ገልጸው ከዚህም ውስጥ ወደ 13 ሚሊዮን ሄክታሩ በኩታ ገጠም ማሳ የሚሸፈን መሆኑን ተናግረዋል። በኩታ ገጠም የሚለማው መሬት ባለፈው ዓመት ከነበረው ከአንድ ሚሊዮን ሄክታር በላይ መጨመሩንም ጠቅሰዋል። በመሄር ወቅት በዳግም ሰብል 14 ሚሊዮን ሄክታር ይሸፈናል ያሉት ሚኒስቴሩ ዘንድሮ የሚጠበቀው ምርት ከባለፈው ዓመት መሄር ከተገኘው በ80 ሚሊዮን ኩንታል ብልጫ እንደሚኖረው ነው የጠቋሙት። ዘንድሮ ለማቅረብ ከታቀደው 24 ሚሊዮን ኩንታል ማዳበሪያ እስካሁን 11 ሚሊዮን ኩንታል ማዳበሪያ ወደ ሀገር ማጓጓዙንም ገልጸዋል። በምርት ዘመኑ እንደ ሀገር 2 ሚሊዮን ኩንታል ዘር ለማቅረብ እቅድ ተይዞ ተያይዞ እየተሰራ ስለመሆኑም አንስተዋል። የማዳበሪያና ምርጥ ዘር ስርጭት የተጀመረ ቢሆንም በተለያዩ ክልሎችና ቀበሌዎች ግብዓቱ እንዲደርስ ክልሎችና የግብርና መዋቅሩ ትኩረት ሰጥቶ መስራት አለበት ሲሉ ሚኒስቴሩ አስገንዝበዋል ሲል የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘግበዋል። በኢትዮጵያ የተተገበረው የማይክሮ ኢኮኖሚ ማሻሻያ በአጭር ጊዜ ውስጥ ተስፋ ሰጪ ውጤት ማስመዝገቡን ፕሬዚዳንት ታዬ አጽቀሥላሴ በዚህ ሳምንት ገለጹ። የኢትዮጵያ የፋይናንስ ፎረም የተጀመረ ሲሆን በመድረኩ ላይ የተገኙት ፕሬዚዳንት ታየ የማይክሮ ኢኮኖሚ ማሻሻያው ወደ መሬት በወረደ በአጭር ጊዜ ውስጥ አመርቂ ውጤት ማስመዝገቡን ተናግረዋል። ከአንድ ክፍለ ዘመን በላይ ዕድሜ ያለው የአገሪቱ የፋይናንስ